አመሰግናለሁ። እንደ በጣም ደስ ይላል። በጣም እናመሰግናለን ትላልቅ

ግን ደግሞ በጊዜው ማክበር አልቻልኩኝም። በብዙ ነገሮች ምክንያት ዛሬ ግን እንዴት ሊመጣላችሁ ቻለ? እንዴት ልታስታውሱ ቻላችሁ? ትንሽ ገና ገባኝ እና የደነገጥኩኝ ገዛ ያለቀስኩት ስለዛ ነው። ነገሮች በድንገት ሆነብኝና የሁሉ ነገር የእኛ አይደለም ይሄለእኛም ተነግሮ ነው ብቻ እኛ ሄርሜላን እናመሰግናለን። አስታውሰሽ ይሄንን ነገር ስላደረግሽ ለኛ ትልቅ ነገር ነው፣ ምክንያቱም ለትንሽ ሰዓት እንኳን ካለበት ስሜት መውጣት ማለት ትልቅ ነገር ነው፣ ትንሽ ነገር አይደለም። እና አብርሽ ሁሉን ነገር ጥለ ያለፈው ነገር እንኳን ለስተ አሁን ደስተኛ እንድትሆን እንፈልጋለን። ብቻ እንኳን ተወለድክ እንኳን ለዚህ ቀን። በቃ ከዚህ በኋላ ደግሞ የምታሳልፈው ህይወት ምንም ነገር ይፈጠር ከፈጣሪ ጋር ደስተኛ እንደምትሆን ተስፋ አደርጋለሁ። ግን እንኳን ተወለድክ እንኳን ለዚህ ቀን በቃ ብያለሁ አመሰግናለኝ። በጣም በጣም ከልብ አመሰግናለሁ። እግዚአብሔር ያልጠበቅኩት ነገር ነው። ይህን ደግሞ አልቆየው የሚመስለኛል፣ አይደለ ለአብያጁን ብዬ ሆነ የሄድኩትና፣ ለፈረንጁ በምን ሰዓት ይህን ነገር እንዳዘጋጃችሁ አላውቅም፣ እና ከልብ ደስ ብሎኛል። እግዚአብሔርን ከልብ በጣም አመሰግናለሁ። ኑሩልኝ። ሌላ ምንም የምላችሁ ነገር የለኝም። እና እንደ እኔ ፍራንኮችና ሰርፕራይዞች እየተሳኩልኝ ነው ማለት ነው። እንደዚህ ዐይነት ነገር ነው። ሁለት ሰዓት በሁለት ሰዓት ውስጥ ቤተ ድብል ዕቃ አሁን ገዝቼ እስከመጣ ድረስ እና ያንተን ደስታ ነው የምንፈልገው። በጣም ደስ ብሎኛል። ግን ኬኩ ከመቆረሱ በፊት ስጦታ አዘጋጅቼልሃለሁ እና ደግሞ ያንተን ደስታ ነው የምንፈልገው ደስ ስላለ ደስ ብሎኛል። ይህ ስጦታ ምን መሰለክ? ወይም የገዛሁልህ ከዚህ በፊት የሆነ ጊዜ የሆነ እንደዚህ እገዛልሃለሁ ያልኩህ ነገር ነበር አይደል? አስታወስክ? ቤተሰቦች ያሰሩሳል እጠይቅናት እና ኬክ ከመቆረሱ በፊት ይሄን ልጥለው ነው። እንግዳ ትወዷል ብዬ አስባለሁ። ይሄን ለብሰክ መተክ ነው ኬኩን የምትቆርሰው

ዛሬ በቃ የእድሩ እንትን መንግስቶች ባለስልጣኖች ትመስላለን እያስባል። ልብሱ አላቅም፣ ልብሱ ያምራል። እሱ ላይ ይመርበት አይመርበት አላቅም፣ ግን ደግሞ አብርሃም አያምርበት ነገር የለምስ። ለብሳኸው ትንሽ ደቂቃ እንጠብቃለን።

ማፈንዳት እንደዚህ አይነት ነገሮችን ማሳበጥ ምናምን ጎበዝ ነኝ። ማሳበጥ እ አሁን ማሳበጥ